ድረስ ለኃጣን ምረትን የለመነችበት ዕለት ነው። ጌታችንም ደግሞ ልመናዋን ተቀብሎ ስምሽን ጠራውን በቃል ኪዳን የሻመነውን ሁሉ እምርልሻለሁ ብሎ ቃል ኪዳን የገባላት ዕለት ስለሆነ ይህንን ዕለት ሰኔ ጎልጎታ ብለን እናከብራለን። ሁለተኛው ደግሞ ይህ ዕለት ህንፀተ ቤተ ክርስቲያን ይባላል። ይህስ እንደምንድን ነው ካልን ደግሞ በአዲስ ኪዳን የመጀመሪያዋ ቤተ ክርስቲያን በአምላክናት ስም በሰኔ 20 ቀን ታንጻ በሰኔ 21 ቀን ደግሞ ቅዳሴ ቤቷ የተከበረበት እለት ነው። አናፂው ደግሞ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቦታው ደግሞ በፊልጵስዎስ ነው። ቤተ ክርስቲያኗ የተሰየመችው ደግሞ በእናታችን በእመቤታችን በቅድስት ድንግል ማርያም ስም ነው። ስለዚህ ይህንን እለት ህንጸተ ቤተ ክርስቲያን ብለን እናከብራለን። የመጀመሪያው ሰኔ ጎልጎታ፣ ሁለተኛው ደግሞ ህንጸተ ቤተ ክርስቲያን ብለን ይህንን ዕለት እናከብራለን ማለት ነው። እንግዲህ ይህንን ዕለት በዚህ ምክንያት ነው የምናከብረውን ብለን ብቻ ማለት ሳይሆን ደግሞ ጥንተ ነገሩ እንደምንድነው፣ ታሪኩ እንደምንድነው የሚለውን ከብዙ በጥቂቱ አጠር አድርገን ልናውቅ ያስፈልጋልና እነዚህን አጠር አድርገን እንመለከታለን። የመጀመሪያው ሰኔ ጎልጎታ ብለን እናከብራለን ብለናል። ይህስ ደግሞ እንደምንድነው ስንል በዛሬው ዕለት በሰኔ 21 ቀን በጎልጎታ ይሁም ደግሞ የጌታችን መድኃኒታችን ኢየሱስ ክርስቶስ መካነ መቃበር በሚሆን ቦታ ላይ መቤታችን ቅድስት ድንግል ማርያም ጌታችንን እንዲህ ስትለመነችው ምን ስትለመነችው ስንል ልጄ ወዳጄ ጌታዬና አምላኬ ንጉሴ ኢየሱስ ክርስቶስ ሆይ፣ ሰውን ለማዳን ስትል በፈቃድ ከኔ ተወልደ ጡቶችንም ጠብተ በግዕዘ ሕፃናት ብታድግ ሰማይና ምድር አይችልሁም እኮ የዓለም ዳርቻዎች አይወስኑሁም፣ ሊሸከሙህም አይችሉም። ቀላት ብርት ከጠለቀታቸው የተነሣ የክረምት ማዕበልም በእፍኝህ አይመሉም። ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድ የምሆን በማኅፀኔ ዘጠኝ ወር ከአምስት ቀን ተሸክሜሃለውና ጡቶቼንም እየጠባህ አድግሃለና እለምናሃለው፣ ማልድሃለው። ጸሎቴን እስማኝ፣ ልመናይን አድምጥ። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባ ያዝዬ ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታ አምላክ የኢየሱስ ክርስቶስ ሆይ ጸሎቴንና ልመናኝ ስማኝ። መላከ ምክር በሆነ ቅዱስ ሚካኤል አንተን በክብር እወልድ ዘንድ የመወለድክን ዜና ምስራች በነገረኝ በቅዱስ ገብርኤል ስም ቃል ኪዳን ትገባለኝ ዘንድ እማልዳሃለሁ። ልጄ ወዳጄ ሆይ ሳዶር አላዶር ዳናት አዴራ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ እለምንሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቆመህ የልቦናዬን ትፈጽመልኝ ዘንድ የተዘጉ በሮች ተከፍተው የሞት ሥልጣን ይወገድ ዘንድ የርኩሳት መናፍስ ሥልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አዳራሽ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማለዳሃለው። ዳግመኛም ደግሞ በዚህ ጸሎት የሚተማመኑትን ከኃጢአት መሣሪያ ሰማያዊ በሆነ አባት ሥልጣን ማያዊ በሚሆን በአንተም ሥልጣን የኃጢአትን ስር ቆራርጦ የሚጥል ነፍስን ከሥጋ የሚለይ ስሁል ነበልባላዊ በሆነ በመንፈስ ቅዱስ ቃል የተፈቱና ነፃ የወጡ የሆኑ ዘንድ እማልድሃለሁ እያለች እመቤታችን ቅድስት ድንግል ማርያም ትጸልይ ጀመረ። ታዲያ እናታችን እመቤታችን ቅድስት ድንግል ማርያም፣ እኔና እናንተ አሁን ያነሳነው እመቤታችን ከጸለየቻቸው ጸሎቶች ለመማማር ያህል ጥቂቱን ነው። ሙሉን ደግሞ ለመመልከት ከፈለጋችሁ ሰኔ ጎለጎታ የተሰኘች የጸሎት መጽሐፍ ላይ ሙሉን ጸሎት ታገኛላችሁና እዛ ላይ መመልከት ትችላላችሁ። እኔና እናንተ ግን ለመማማር ያህል ጥቂቱን አነሳን። እመቤታችን ይህንን እያለች ጌታችንን ስትማጭ ነው። አዎ ምድር ተናወጠች፣ ድንጋዮች አለቶ የተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከ ፋፈቱ በዚህ ጊዜ፣ ዘጠና ዘጠኙ ነገደ መላእክት ካለቆቻቸው ጋር ከሰማይ ወርደው በግራና በቀኝ ቆሙ። ጌታችን መድኃኒታችን ኢየሱስ ክርስቶስም ከፀሐይ ከጨረቃ ሰባት እጅ እያበራ አራቱ ብርሃናት ደግበው ከፊቱና ከኋላው እያበሩ እልፍ አላፍ መላእክትን አስከትሎ በግራ በቀኝ እልፍ አላፍ መላእክትን አድርጎ አዎ ወደ ምድር ወረደ። በቤታችን ቅድስት ድንግል ማርያም ይህንን ሁሉ ባየች ጊዜ ልጇ ወዳጇን በታላቅ ግርማ ስላየችው ፈጽማ ታደንቅ ነበረ። ጌታችን ኢየሱስ ክርስቶስ ግን እናቱ ማርያምን ይህ ምን ያስደንቅሻል? ዘጠኝ ወር ከአምስት ቀን በማሐፀንሽ የተሸከምሽኛ አይደለምን አላት። በቤታችን ቅድስት ድንግል ማርያም ግን አዎ እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየሁም። የሰውን ሥጋ ለብሰ በግዘፈ ህፃናት በማፀን የተሸከምኩ እንጂ በዚህ አኳኋን አላየሁም። ዛሬ ግን እጅግ በሚያስደንግጥና በሚያስፈራ በመለኮት ግርማ አየሁ። ጌታችንም ይህንን ስትለው እንዲህ አላት፣ እናቴ ወላጄ ሆይ ዘጠኝ ወር ከአምስት ቀን በማሕፀንሽ የተሸከምሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃም ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላድርግልሽ? ምን እንዳድርግልሽ ትወጃለሽ? ምን ላድርግልሽ ትፈቅጃለሽ? እነሆ የለመንሽኝን ሁሉ፣ የምትሽን ሁሉ ፈጽምልሻለሁና ምን ላድርግልሽ እንደምትፈልጊ ንገርኛላት። በዚህ ጊዜ ብሩክተናታችን መቤታችን ድንግል ማርያም እንዲስጥል መለሰችለት ልጄ ወዳጄ ሆይ ጌታዬና አምላኬ ሆይ ተስፋዬ፣ አምባዬ፣ መጠጊያ አንተነህ እምነቴ በአንተ ላይ ነው። ገና በእናቴ ማሕፀን ሳለሁ አንተ ጠበከኝ፣ አጸናኸኝም። ለሁልጊዜም መታሰቢያዬና አለኝታ አንተነህ በኋለኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ፣ በአባትህም ፍቃድ፣ ማያዊ በሚሆን በመንፈስ ቅዱስም ፍቃድ ከእኔ ተወልደሃልና ዛሬ ጸሎቴንና ልመኔ ስማኝ፣ የአንደበቴንም ቃል አድምጥ። አቤቱ ስለ ስሜ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጃውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ፣ በቸርነትህና በይቅርታህ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላ የሕይወት እንጀራን አብላው፣ ሰማያዊ በሆነ ማዕድህም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ ነፍሱ ከሥጋው በምትለይበት ጊዜ አጽና። ነው ያዘነውን የተከዘውን ያስደሰተ ያጽናና ስለ ስሜ ብለ አስደስተው፣ እድል ፈንታው በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር ይሁን። አድርገዋለች ምስጋናዬን የሚናገሩትን መጽሐፍ የጻፈ ያጻፈ በእኔ ስምም የጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው በጸሎቱም ተማምኖ ይቺን መጽሐፍ በአንገቱ ያነገተ በሰው ልብም ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለዋ ክፈለዋለች። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነፃ የወጡ ይሁኑ ነፃ የወጡ የሆኑ ዘንድ ደግሞ እኔ እናትህ ለምንሃለሁ፣ ማልድሃለሁ። አስቦ መታሰቢያን ያደረገ ወይም ደግሞ ዝክሬን ያዘከረ በባዕሌ ቀንም በምመሰገንበት ምስጋና የሚያመሰግነውንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው፣ እያለች እመቤታችን እመብርሃን ድንግል ማርያም ጌታችንን ለመነችው። ጌታችንም ታዲያ እንዲህ አላት፣ ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ፣ በመንግሥተ ሰማያትም ንጹሕ ማደሪያን እሰጠዋለሁ። የታመመውንም በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜም ደግሞ መሪር የሆነ የሞትን ጽዋ አላጠጣውም። ወደ መንግሥተ ሰማያት እስኪገባ ድረስ አልለየውም። ርኩሳት መናፍስት በተከራከሩ ጊዜ እኔ ጠበቃ ሆኖአለሁ በችግሩም ጊዜ ረዳት ሆኖ አለው። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተሰራና ያልተፈተለ አዎ ህብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰው አለው። የማይጠፋ የማይጦልግ የሕይወት አክሊልም አቀዳጀው አለው። ስላንቺም ብሎ ከዕለት ጉርሱ ለተራበ ያበላ ምድራዊ አይደለ ሰማያዊ የሆነ የሕይወት እንጀራ በለዋለው። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጧለው። በስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰበት ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽንም መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት፣ ዘይት፣ ዕጣን ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ ሰባት እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ሴት ወይም ደግሞ ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ከፍ አድርገዋለሁ፣ ሞገስን ያገኛል እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናታችን ለመቤታችን ለድንግል ማርያም ቃል ኪዳን እንገባላት። ይህም ቃል ኪዳን ደግሞ የጸና መሆኑን የመላእክትን ስም እየጠራ ቃል ኪዳን እንገባላት። መላከ ምክሬ በሆነ በቅዱስ ሚካኤል፣ የመወለዴን ዜና ባበሰረሽ በቅዱስ ገብርኤል ቃል ኪዳን ገባውልሽ እያለ ጌታችን መላየታችን የሱስ ክርስቶስ ለእናታችን ለመቤታችን ለቅድስት ድንግል ማርያም በዛሬው ዕለት ቃል ኪዳን ገባላት። ይህንን ሁሉ ቃል ኪዳንን ከገባላት በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እርሷም እግዚአብሔርን እያመሰገነች ወደ ቤታ ተመለሰች። ስለዚህ ዛሬ ምን የተደረገበት ዕለት ነው ስንል እናታችን መቤታችን ቅድስት ድንግል ማርያም ለእኔና ለእናንተ ኃጣ ለሆንን ኃጢአተኞች፣ በደለኞች ለሆንን ለእኔና ለእናንተ ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስን ጎልጎታ በሚባል ቦታ ላይ እንባ እንደ ጅረት እስኪፈስ ድረስ የለመነችበት ምህረትን የጠየቀችበት ጌታችንም ደግሞ ጸሎቷ ልመኗን ሁሉ ተቀብሎ ስምሽን የጠራውን በቃል ኪዳንሽ ያመነውን ሁሉ እምርልሻለሁ ብሎ ቃል ኪዳንን የሰጠበት ዕለት ነውና ሰኔ ጎልጎታ ብለን እናክብራለን። ሙሉ ታሪኩን እርሷ የጸለየችውን ጌታችን የገባላትን ሙሉ ታሪኩን ማወቅ ከፈልጋችሁ ሰኔ ጎልጎታ የምትሰኘው ቤተክርስቲያናችን የጸሎት መጽሐፍ ላይ ሙሉ ታሪኩን ታገኛላችሁና እዛ ላይ ማንበብ ትችላላችሁ። ሁለተኛው ደግሞ ህንፀተ ቤተ ክርስቲያን ነው ብለናል። ይህንን ደግሞ ጥንተ ነገሩ እንደምንድንነው፣ ታሪኩ እንዴት ነው ስንል ለስም አጠራሩ ስግደት ይሁንና ጌታችን መድኃኒታችን የሱስ ክርስቶስ ደቀ መዛሙርቱን አሕዛብን ሁሉ ሂዱ እናስተምሩ ባላቸው ቃል መሠረት ሐዋርያት በወንጌል ይቺን ዓለም ያረሰርሷት ያስተምሯት ዘንድ ይቺን ዓለም ዕጣ ተከፋፍለዋታል። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደምናገኘው ታዲያ የሰው ልጅ ድኅነቱ የሚፈጸመው ቅዱስ ሥጋውን ክቡር ደሙን ሲቀበል ነውና አበ ሐዋርያት ቅዱስ ቁርባንን በተመረጡ ሰዎች ቤት እያዘጋጁ ቀድሰው ያቆርቡ ነበረ። በመጀመሪያ በጽርሐ ጽዮን ቀጥሎም ደግሞ በተለያዩ ሰዎች ቤት እንዲህ ይከናወን ነበር። ምክንያቱም በአንድ ቦታ ተሰብስበው የሚጸልዩበት ቤተ ክርስቲያን ስላልነበራቸው፣ ለጸሎት ስራ ደግሞ አንዳንዴ ምኩራበ አይሁድን ይጠቀሙ ነበረ። እየቆየ ሲሄድ ግን ከአሕዛብ ያመኑ ሰዎች ቁጥር እጅግን በመብዛቱ በተለይ ቅዱስ ጳውሎስ ያሳመናቸው ለጸሎት እያሉ ወደ ጣዖት ቤት መግባትን ጀመሩ። ካመናችሁ በኋላ እንዴት ወደ ጣዖት ቤት ትገባላችሁ ቢላቸው እኛ ምን እናድርግ የምንጸልይበት ቤት የለንም ሲሉ ይመልሱ ነበረ። ታዲያ ነገሩ ሲያያዝ ከደጋጉ ሐዋርያት ከቅዱስ ጳውሎስና ከቅዱስ በርናባስ ዘንድ ደረሰ። ወዲያውኑ አንዳንድ ወንድሞች ቤት የለንም ለምን አናንጽም ብለው ጠይቀው ነበርና ይህንን ጥያቄ አዎ ቅዱስ በርናባስንና ቅዱስ ጳውሎስን ሲጠይቋቸው ቅዱስ ጳውሎስ ግን ሊቀ ሐዋርያቱ ሳይፈቅድ አይሆንም አላቸው። ልብ በሉ ሊቀ ሐዋርያቱ ሳይፈቅድ አይሆንም አላቸው። ለዚህ ነው ዛሬ አንድ ቤተ ክርስቲያን ሲታነጽ ሊቀ ጳጳስ ካልፈቀደ የማይታነጹ ማለት ነው። ከዚያ ታዲያ ቅዱሳን ጳውሎስና በርናባስ ሐዋርያቱ ወዳሉበት ሄደው ነገሩን ለቅዱስ ጴጥሮስ አስረዱ። ሊቀ ሐዋርያቱ ቅዱስ ጴጥሮስ ታዲያ የጌታችን ፍቃዱ መሆኑን እናውቅ ዘንድ ሁላችንም ተያይዘን ሱባኤን ንግባ። ቤተ ክርስቲያን መታነጽ አለበት ወይም ደግሞ መታነጽ የለበትም፣ በመታነጹ የእግዚአብሔር ፍቃድ ነው ወይስ አይደለም የሚለውን ለይተን እናውቅ ዘንድ ሁላችንም ሱባኤ መግባት ይገባናል ብሎ ሁሉም ሱባኤ እንዲገቡ አደረጋቸው። በዓለም ላይ ያሉ ክርስቲያኖች ሁሉ በአንድ ልቦ ነው ሱባኤ ገቡ፣ ቤተ ክርስቲያን እንዲሰራላቸው። በሱባኤያቸው መጨረሻም ታዲያ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በኪሩቤል ጀርባ ላይ ሆኖ እልፍ አላፋት መልአክትን አስከትሎ በግርማ ወደ እነርሱ ወረደ። መቤታችን ቅድስት ድንግል ማርያምን በቀኙ ነበረች። ሁሉንም ሐዋርያት በሩቅም በቅርብም ያሉትን ደቀ መዛሙርቱን በደመና ጠቅሶ ፊልጵስዎስ ወደሚባል ሀገር ሰበሰባቸው። ከዚያም ታዲያ በስተ ምስራቅ ከከተማ ወጣ ወዳለ ስፍራ ወሰዳቸው። በዚያም ተራርቀው የነበሩ ሦስት ድንጋዮች ነበሩ። ሦስቱንም ድንጋዮች በተአምራቱ አቀራርቦ አንስቶ ጎተታቸው። ድንጋዮቹም እንደ ሰም ተለጠጡ፣ እንደ ግርግዳም ሆኑ። ቁመቱን ወርዱን መጥኖ ለሐዋርያቱ ሰጣቸው። እነርሱም እሳት እንዳየው ሰም በእጃቸው እየለመለሙ እየሳቡ ቁመቱን ሀያ አራት ወርዱን ደግሞ ዐሥራ ሁለት ክንድ አድርገው ግርምት የምትሆን ሦስት ክፍል ያላት የመጀመሪያን ቤተ ክርስቲያን በአምሳ ሁለት ዓመተ ምሕረት በሰኔ ሀያ ቀን አነጹ። ልብ በለ ወገኖቼ፣ ለመጀመሪያ ጊዜ ቅድስት ቤተ ክርስቲያን ታነጸች። ዳግመኛም ታዲያ የብርሃን ምሰሶ ወረደ። ጌታችን መድኃኒታችን ኢየሱስ ክርስቶስም በሰማያዊቷ ኢየሩሳሌም አምሳል አድርጎ አንድ ጻፍ ሁለን ተነዋ ተጠናቀቀ። ከዚህ በኋላ ጌታችን መድኃኒታችን የሱስ ክርስቶስ ለሐዋርያቱ እንግዲህ እናንተም እንዲህ አድርጉ እንዲስሩ ብሏቸው አድረገ ቅዱስ ቤተ ክርስቲያንን በዚህ አምሳያ እንዲህ አድርገው በዓለም ላይ እንዲሰሩ ትእዛዝን አዟቸው ጌታችን አድረገ። በማግስቱም ታዲያ ሰኔ 21 ዕለት ለስም አጠራሩ ጌትነት ስግደት ይሁንና ጌታችን መድኃኒታችን የሱስ ክርስቶስ እልፍ አላፍ መላእክትን አስከትሎ አሁንም በድጋሚ ወደዚች ቅድስት ቤተ ክርስቲያን መቤታችን ቅድስት ድንግል ማርያምን ይዞ ወረደ። ሐዋርያቱ አብዛኞቹ እዛው ሲጸልዩ አድረው ነበርና ጌታችን ከቅዳሴው በፊት ሁለት ነገሮችን አሳያቸው። አስቀድሞ ቤተ ክርስቲያኗን በድንግል ማርያም ስም አክብሮ ሥርዓተ ቤተ ክርስቲያን አሳይቷቸው በመቤታችን በቅድስት ድንግል ማርያም ስም ሰየማት። ሁለተኛው ቀጥሎ ደግሞ ምን አደረገ ስንል፣ ሊቀ ሐዋርያት ቅዱስ ጴጥሮስን ከመካከላቸው አቁሞ አርሳይሮስ ሲል ሾመው። ይህስ ደግሞ ምን ማለት ነው ስንል፣ የዓለም ሁሉ ሊቀ ጳጳስ ወይም ደግሞ ፓትራርክ ማለት ነው። በዚህ ጊዜ ቅዱሳን መላእክት አኪዮስ አክሲዮስ እያሉ ሶስት ጊዜ አሰምተው ጭሁ። አኪዮስ ማለት ይገባል ያስመርለት እንደማለት ነው። ታዲያ ጌታችን መድኃኒታችን የሱስ ክርስቶስ ይህንን ከከወነ በኋላ ይቀድስ ዘንድ ጀመረ። አማናዊቷ ማኅደሩን ድንግል ማርያምን መንበር አድርጎ ቅዱስ ጴጥሮስን ደግሞ እንደ ተራዳኢ ካህን አድርጎ አቁሞ፣ ቅዱስ እስጢፋኖስን ደግሞ ሠራዊ ዲያቆን አድርጎ ሐዋርያት ድንግል ማርያምን ከበው፣ መልአክተ ብርሃን ደግሞ በክብራቸው ቆመው ጌታችን ቀድሶ ቅዱስ ሥጋውን ክቡር ደሙን ለወዳጆቹ አቀበለ። በዚያችን ለት ታዲያ በፍጡር በፍጡራን እንደበተከናውኖ ሊናገር የማይችል ደስታ ተደረገ። ከቅዳሴ በኋላ ጌታችን ሐዋርያትን አዛቸው፣ ከዚህ ቀን ጀምሮ በመላው ዓለም በእናቴ በማርያም ስም አብያተ ክርስቲያናትን አንጹ፣ ይችን ዕለት የሚያከብራትን አከብረዋለሁ ብሏቸው ከድንግልናቱና ከቅዱሳን መላእክት ጋር ወደ ሰማይ አረገ። ስለዚህ በዛሬዋ ዕለት ስለምንድነው ህንፀተ ቤተክርስቲያን የተባለው ስንል በእናታችን በመቤታችን በቅድስት ድንግል ማርያም ስም የመጀመሪያ ቤተክርስቲያን በራሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ የታነፀችበት ዕለት ስለሆነ ነው። ይህስ ደግሞ የት ነው የምናገኘው? ምንጩ ምንድነው ስንል ስንክሳር ሰኔ ሃያ አንድን ስትመለከቱ ታገኛላችሁ ማለት ነው። ታዲያ እኛ ይህንን ክብሩ አላአውቀን ስናከብር ሌሎችም አውቀ ያከብሩ ዘንድ ያውቅነውን ልናሳውቅ የሰማነውን ልናሰማ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቅን ቢሆን ኑሮ ማንም ሀብቶ ልናሰማ ክርስትና ሰታ ማዕተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልገባ ባልሄደ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያውቅነውን ስለማናሳውቅ ብዙዎቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት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 ይህንን ካደረጋችሁ ለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮች ሰምታችሁ ይችላል። በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈልጋችሁ ሰብስክራ አርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሳት ጠብቆ ያስተማረን፣ የመከረን፣ ገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማን ሆነ በዚህ ነልቦናችን ያሳደርብን ሰሚዎች ብቻ ሳንሆነ ሆነ በሰማነው ቃል ሰላሳ፣ ስድሳ፣ መቶ ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።